ችግር የለውም፣ የራስሽ ገንዘብ ነው ችግር የለውም። አንድ እሱ አለፈ፣ ሁለት ምናልሽ ጌም እየተጫወትን ሰላሳ ምናምን ዊን ይህን ያህል ካልደረስኩ አጠፋለሁ አለዋል። ሰላሳ ይሁን አስራ አምስት ይሁን አላውቅም፣ እሱን አጠፋ እሱን እኮ እንዴት እንደጠፋ ታውቃለ። ቆይ ጠፋ፣ እሱን አውቄ እንዳልወሰድኩት ጠንቅቃ ታውቃለች። አምስት መቶ አውቀሽ ነው የሰው ድንግልና ብዙ ጊዜ ሲወሰደ ይቻሉ፣ እንደዛ ሆን ብሎ ሰው ዴሊቬሬትሊ ነው የወሰድሽው። ከዛን ደግሞ ሳስታውሰሽ ምናልሽ እንዴ አንተ መቼ መተ ሰፖርት አረክን? በምን ወይ ነው ታዲያ ሰፖርት እንዳ እንደዛ አይደለም ያልኩ እኔ መጥቼ አንቺ ጋር እኔ መጥቼ ሰጥቼሽ ስትለኝ፣ እንዴ መታ ሰጠኝምልኩሰለማ ሰጥቼሽ አለ እግዚአብሔርን ቤቴ እንደመጣ ምናምን እኮ ቤቴ ግስት እንደገባ ምናምን እንደሰጠው ሰጥቼሽ ብለኛል። እየቀለድኩ ነው። ሞን በእናትክ ላይቭ ስንት ቀን ነው የሆነው? እሱን ቀኑን ካስታወስከው እኔ የማውጣት ይችላለሁ። ያልከውን ልንገረግ ቤትሽ መጥቼ ሰፖርት አድርጌ ስትለኝ ሶስት ሶስት ወር አልፎት አራተኛ ወር ሊሆነ እ እኮ እንደዛ ከሆነ ይጠፋል። ግን ጃንዋሪ 17 አሁን ኤፕሪል 17 አለፈ። ሶስት ወር አልፎታል። ሶስት ወር ልንገርህ። ለምን አልነግርህም? አንተ በቁም ነገር ደረጃ ሳይሆን እኔ አንቺ ሆን ቁም ነገር አድርገህ እንትን አትበላ አንተ በመጀመሪያ ደረጃ እኔ መጥቼ ሰፖርት አድርጋለሁ አልኩህን። እኔ ቲክታክ ላይ ለአስር ቀናት ምናምን ሁላኩን አልነበርኩም። እንደውም ስንገናኝ በስተመጨረሻ የት ሄደሽ ነው ምንድን ነው የምትለው፣ የት ሄደሽ ነው ብለህ ጠየቀኝ አይደል? ቀፍተሻል። የት ሄደሽ ነው ትነኝ ተናት አንተ ግን ማልከ አንቺንም ጊፍት አልፈ ጊፍት አልፈልግም አልኩ። ግን እዚህ ቲክቶክ ላይ አይ ኖ ምን ሲጀምሩ አንቺ እንደ ሌላ ሰው እንደምቀርበው አይደለም የቀረብኩት። በትክክል መተሽ ስቀሽ ተጫውተሽ ስለምትጂ ከዚህ በፊት ራሱ ኢቭን ከማርያ ጋር በተፈጠረው እሷ ሴት ናት እኮ እንደዚህ እንደዚህ ስት ችግር የለውም። በቃ እዚህ ቲክቶክ ላይ እንዳገኘት ታታፕ አድርጎ ሌሎቻችሁ እንዳገኘት መልካም ፍሬንድ ምክርም ከሆነ ልቀበል ብዬ ነው የገባሁት እንጂ ያ ማለት ከኔ ጋ ያለሽን ኮሚኒኬሽን እንድትንቅኝ አልፈልግም። ሰው የአንቺ ሰዎች መጥተው እዚህ እንዲሳደቡ አልፈልግም። ኢቨን ለአንቺ አፍሮ እኮ ጊፍት ርሽ ራሱ መጥቶ ተው በቃ በእኔ ምክንያት አትጣሉ ሲል በቃ እሱ ነው ጊፍት የሰጠኝ አክብረን ዝም እንበለው ምናምን ተብሎ ዝም መባባል ይቻላል እኮ አንቺ ጭራሽ እሱ ጋር ገብተን እንዲህ እምትለው ከኔ ጋር ትጣላለ ምናምን ሊያስታርቅ ነው የሞከረው ለምንድን ነው እንደዛ ምትየው አንቺ ልጁን ራሱ እሱን ያልኩበትን ምክንያት ልንገርግ በመጀመሪያ ደረጃ ምድር ላይ ስትቂያለሽ ቅድስት፣ ቆይ አንድ ጥያቄ ልጠይቅሽ። ኃጢያት ሰርተሽ ታውቂያለሽ? የሰው ልጅ ስህተት መስራት ማመን የመሰለ ነገር ምንም ምንም የለም። ስለዚህ ባለፈው አነሰም በዛም ስህተት ሰርተሻል። እኔም ስህተት እንደሰራ አውቃለሁ። ግን አንቺ ወደ ስህተት ገፋፋሽኝ፣ ስህተትም ሰርተሻል። እመኒ እንለፈው። ማብራራት የማይጠበቅብን ችግር አለ። አሁንም የገባውት በዛ ሰው እያሰደበች የሚለው ነገር አይምሮ ውስጥ ያላሰደብኩም አላሰደብኩም እንደውም አንታ ቤት ሆኖ የተሰደበኝን ሰው ስክሪን ገስት አላስገባሹም። ገስት ገብቷል፣ ግን አልሰደዘም። ምን አለ? ምንም አላለም። እንደውም ገብቶ ምንድን ያልነው መሰለክ? እኔ ስክሪን ሻት ተደርጎ ስለነበረ እዛ ሄዶ እዛን ተጋመቱ እንደሰደበን ነው ስንነግረው የነበረው። ገባ ኢቭን ገስተ ላይ እንኳን ሌላ ሰው ገብቶ ዲስት አንቺ ቤት ምንም ልንል አንቺም ሞዴሬተር ነክቱ አንቺ ጋር አይቷል። ማሜ ሲሳደብ ታያቷሽ? ቅድስ ማሚ አልሰደበም። ነም ላ ሌላ ሰው ገብቶ ነገርኩህ፣ የለ ሌላ ሄደ ጻፍላት ሂት ኮሜንት የሚል ልጅ ይጽፍልሻል። ባይኑ ያየውን እንደዚህ እንደዚህ ብሏል ብሎ ይጽፍልሻል። ባለጌ ልጅ ነው እያለ አልነበር? ባለጌ ነህ ስለው ከሱ ይልቅ ባለጌ ነው ልጅ ሲል እኮ ባለጌ ነው ብሏል። ግን ባለጌ ነው ሲል ሄድ አሽቃባጭ ብለን የተናገርነው እሱን ነው። ቢኮዝ እሱ ጋር የጻፈው ነገር ነበር፣ አንተ ጋር ማለት ነው። ስክሪንሻት ተደርጎ ተልኮልኛል። እንደገና ደግሞ ያዩት ሰዎች እንዳለ ኮሜንት ላይ እየጻፉ ነበር። ገስት ላይ ራሱ ገብቶ አንተ እንደዚህ እያልክ አልነበረም ወይ ውጣ ምናምን እየተባለ ስናባረረው ነበር ያለ ነገር በሽማግሌ መጣ ሊያናግረኝ ፈለገ እንኳን ብሎ ማድረግ ወዲያው ወዲያው፣ አሁን ጊፍተሮቼን አስወጣሽብኝ እግዚአብሔር ሞ አለ ጂኒ እኔ ምን ብዬ ነው የማስወጣቸው? በቃ ስህተት የምታምኝ አይነት ሰው አይደለሽ። እኔ እሱን ስህተት የምታምኝ አይደለሽም። ጋስ ምን እዩ ምን እዩ ያለ ነው። ምንድን ነው ስህተት የምታምኝ አይደለሽም ማለት? ስህተት እኮ ማመን አለ ማመን አለሽ። አልሰራሽም ይልክ ምናልባት ምናልባት እንደፈለክ እየተናገርከኝ ዝም ማለት ከነበረብኝ ስታዲያ ነገር ስሚ፣ አንድ ነገር የተናገርኩሽን ነገሮች ንገረኝ፣ ክፉ ንግግር ያልሽው እስኪ ንገረኝ። ይሄ በይ፣ ይሄ ቅድም ሁሌ የምናገረው ነገር ናያልከው። እኔ ሁን ሁን በጣጣ እንዳትለኝ፣ እንዳትል፣ ቆይ አንዴ፣ አንዴ መስማት እንትን ይቀድማል። እኔ አሁን ብቅሎ አላብሽ ብቀማጠልብሽ፣ ምንድን ነው የምትይኝ አንቺ? ምን ያውቁላልሃል ነው ወይስ ምንድን ነው ምንድን ነው የምትይው? ጉረኛ ነው የምትይው? ምናልባት ምናልባት አረተው ተው ሞንተው ግንተው እኔም እንደዚህ ነው የሆነ የሆነ ብቻ እንደዚህ ሳቅብዬ ነው ላልፍ የምችለው እንጂ የሆነ ከመሰለህ እራሱ ደግሞ እኔ እኮ እኔ እኮ እንደማልሆን እኮ ደግሞ እኮ ልክ እኔ እኮ እንደዛ እንደማልሆን ማለት ነው። እኔ አንዳንድ ጊዜ በጣም አይንሽን እንዲህ እንዲህ እንዲህ ብታረጊው ምንድን ነው የሚባለው?

እኔ ጌም ስጫወት ነው የምልህ። እምናባክ ከምናባሽ ደረጃ አልደርስም። ስንገናኝ ሞን እዬ ምናምን ብዬ ነው የምንገና ገና ማገኝ ሳገኝ ከዛ በተረፈ ላፊ ቃላት በጣም በመከባበር ደረጃ ነው መጫወት የምፈልገው። ነገር እኮ እኮ ጊፍተር አለ ብለው የሚያስቡ ሰዎች አክት ሲያደርጉ እነሱ ላይ ራሱ የሆነ አንድ የሆነ ጊፍተር እንዳለ ማሳየት ራሱ እኔ እንዲ ካደረኩት በኋላ ራሰን የሚደብረኝ ነገር ነው። እኔ አልወድም እንደዚህ አይነት ነገር ሆን አስራአልወድም ነው ዘበና እየደከመኝ ነው ሰውነህ ወይስ የገጠር ልጅ? በጣም ነው የማመሰግነው፣ አባክዬ ስላስቸገርኩ ይቅርታ። ይገባኛል፣ ግን አስራ ሁለት ሽቶ ላክልኝ። ገብቶኛል፣ የአንቺ አሳብ እኮ ተረድቼሻለሁ፣ ተረድቼሻለሁ። እና እኔ አሁንም ከአንተ ጋርም ሆነ ከብዙ ሰው ጋር ከማንኛውም ሰው ጋር ስጫወት ተከባብሬ ታባሽ ታባክሳል ይባባል ተከባብሬ ግን ተከባብሬ ራሱ እኮ የደመቀ ጌም ይጫወታሉ። አሁን ሰው አንተ ምናምን ሲባል ጌም ለማድመቅ ነው አብዛኞቹ የሚያደርጉ ደከመኝ ማሪ ደከመኝ ስልሽ በቃ አንቺ አሁን በዚህም በዛም ብለሽ እራስሽ ነፃ ለማድረግ ነው። አሁን እንዲህ እንዲህ ብለሽኛል አናደሽኛል ብይሻለ። አንቺ ደግሞ ምን ትኛለሽ መሰለሽ ይህን ይህን ብለ አስቀይመህኛል እንደዚህ ማለት አልነበረብህም ብትኝ፣ አንድ ቃል ነው የምታወጭው። እሱ ምንድን ያልኩሽ ምነው ጭጋሬን በቢጎድን ይጠቅላልኝ? አልሽ እንደዛ ነው እሱ። ደግሞ ማንም ሰው ሲቀብጥ አሁን አንዳንድ ሰው ፀጉሩ እንደሚጠቀለል ሁሉ ከታች እንዲጠቀልለት የሚፈልጋለ፣ በጣም ጉረኛ ሰው እንደዛ ምን ነው አልሽ ብይሻሉ። ከዛ ውጭ ክፉ ቃል ወጥኝ እኮ ይህንን አልፈልገውም እኮ ነው ምልክ መሆን ቀበት ሽብኛ ምን ላርግ ወይ አንዴ ነው ሰው መሆን በጣም ነው የማመሰግነው። ሰው መሆን እግዚአብሔርን በጣም አመሰግናለሁ። አራት አንቺ አራት ጊፍት ጋላሪ የተሞላ በጣም በጣም አራ ፐርፊሙ አልተሞላም፣ ገና ሰው መሆን ፐርፊሙ አልተሞላም። ሰባት ፐርፊም ይቀራል። ይቅርታ ይቅርታ፣ ስሜታዊ ሆኜ ታይሽ እየቀደምኩ ማንሲያ፣ ሄይ ስሜታዊ ሆኜ እየወጣው ነው። ግን የዘንድሮ ሴቶች ብዙዎቹ ራሳቸው በጀመሩት ችግር ምን ያደርጋሉ መሰለች? ቶሎ ግልፍ ይሉና ወደ መሳደብ ምናምን ይሄዳሉ። ያን ምንላለው? እኔ ምን ነው ጨገሬ በቢጎድ ይጠቅልልልኛለች። ይሄ ማለት ምን ማለት ነው? ኤክስትራ ዋክስ አርጉ። አሁን እነሱ አሁን እሱ ስድብ አሁን እሱ ነገግርህ ማለት በዛው ለሚሳደቡ ሴቶች ቀላል ነገር ነው። ለሚሳደቡ ሴቶች መሳደብ ነው የሚቀድመው፣ ሰውን ማናደድ ነው የሚቀድመው የሚበልጠው። ቆይተው ፍቅርን ሜምበር ያለው ናቸው። ሜምበር እሱን ተይው። እና አሁን ሀሳብሽ ምንድን ነው? አላማሽ ምንድን ነው? ይሄ አላማ ይሄ እንግዲህ ገና እየገባሁ ነው። ጊፍት ጋራሪ ማብዴት ሆኗል። ጊፍት ጋራሪ የማስሞላት አላማ ነው ያለኝ። እንዴ ምንድን ነው? ድርቅ አልጎኛል ጋይስ። እሺ እኔስ መልካም አላማ ይሁንልሽ እ በቃ ዋናው ስህተትሽ መረዳትሽ ነው። መልካም ጊዜ ይሆንልሽ፣ ቅድስት ሰጠትሽ የማመንሽ እራሱ ማለትሽ። መልካም ጊዜ ጌም ጀምሮ ጌም መሆን ሳሸነፍ ስጀምር በጣም ይበሳጫል። ይቅርብ ሰውነቴ እንጂ ሰውነቴ። እኔ እኮ የሚገርምሽ ችል ምናምንት ያለሽ እና እኔ በጣም ልረዳሽ እችላለሁ። አሁን ባለፈው ሁሉንም ሰው ሻወር ሳስወስድ ነበር፣ ግን ጊዜ አለው። ጊፍታሬን እራሱ አናደድሽ ነው የወጣው በጣም እቺ ልጅ በቃ ተዋት፣ አስቸጋሪ ነው እንጂ በንቃቱ ሊለኛ ይችላል። ቶ እንዲሁም እሱ የተጠቀመውን ወርዶች አልጠቀምም፣ ግን እነ ናሆምን እነ ዮናታን ነገሩ አብሮ ነበር። እነ ጆሲን አይዛክን ሻወሪያ ላይ ያስወሰድኩት ማን አለ? በጣም በጣም ብዙ ሰው ነው ያስወሰድኩት እኮ ብዙ ሰው ያስወሰድከው ልንገረችው በጣም ብዙ ሰው ሊቀጥት ቀጥቼ እኔ ለራሴ ለአእምሮዬ ሲገርመኝ በአንድ ቀን ውስጥ የሀገር ነገር ነው የሰጠኝ ሂዊ እንዴት ነሽ ደህና ነሽ ወይ ሂዊ ከልጅነት ጀምሮ ልጠይቅሽ የምንፈልገው ነበረኝ ምንድን ነው አንድ ሰው ጋር እያወራሽ ነው በልና ያ ሰውዬ በጣም ቢያስቸግርሽ ማለት ቢኮ እንዲህ ልበል እንደ ጉራ አይነት አክት ቢያሳይብሽ እኔ እንደዚህ እንዲሆኝ ቢል የሚያወራው ነገር እራሱን ስለመካብ ወይ ምናምን ወይ ደግሞ እንዲህ እኔ እንደ ሌሎቹ አደለሁም ምናምናም ቢልሽ፣ ምንድን ነው ምት ላይክ እኔ በሪሌሽንሽፕ ፈልጌው ነው እሱ እንደዚህ አይነት አክት ያሳየው አደለም። በሪሌሽንሽፕ እዚህ ጌም እየተጫወተ አሁን አክት ባሳይሽ ሲሆን ነገር ባደርግ በቃ አንቺን የዝቅተኝነት ስሜት እንዲሰማሽ ባረግ ምናምን ይደብረኛል። በጣም ነው የሚደብረኝ። ላስቀይመውላ እችላለሁ። ያን ሰው የምትጠቀሚው ቃል አይ፣ ቃል እንኳን አልጠቀምም፣ ነቅዬ እወጣለሁ። በቃ እንደደበረኝ ለዛ ሰው አሳውቄ ነቅሎም መውጣት። ምን ትላላጥብኝ? አላት አይ፣ ትደበራለን እንዴ? ለውና ነቅዬ ነው መውጣው። ከዛ ሁለተኛ አልጫወትም ከዛ ሰው ጋር እጅገ አሁን እንደዛ ባለፈው አለች እና እንደዛ አረገችኝ፣ እንደዚህ አይነት ስሜት ተሰማኝና፣ ምን ነው ጭገሬን በቢጎዲን ጠቅልሉልኝ አልሻልኳት፣ መታቀየመች ቅድስት፣ እውነት ነው። አየሽ ተሰማኝና ነው ያለው አሁን አስተካክለልኝ ደስ አለኝ። ይሄ እልሽ ማር፣ እኔ ሰው በሚሰጠው ጊፍት አንጠባረርም። ሰው የብታችንን ስሜት እንደሚያደርገው ይሄ የሚያኮራኝ ነገር አይደለም ኔማር እንዳደ እንዳደግ ሶስቴ አራቴ ኩራተኛ ለመሆንሽ ነግረሽናል። በቃ ይሁን ችግር የለም። በጣም ያስቀና ብብት ነው ያለሽ። አላጭም አይበቅልም፣ ምንም አይበቅልም። ኧረ ፀጉር አይበቅልም ነው በቃ እንደዚህ ነው። እኔም ተቆርጬ አላውቅም ግን አሁን በጣም አድጓል። የአንዳንድ ሰው ይገርመኛል። እዚህ ድረስ ነው እንዲህ ሼቭ የሚያደርጉት እና እዚህ ድረስ ይጠቁራል። ያንቺ ቀይ ነው። አንቺ ያሳየን፣ ጥቁር ነው ያንተ። ኧረ ጥቁር አይደለም ፀጉር እኮ ነው። ይጠቀለላል እኮ ፀጉር ነው። አየሹር ዝመትማ ሹሩባውን ላይ ይሰራል፣ ይሰራል። ይህን አሁን በቢጎዲን ጠቅልሎልኝ ስል ቀበጥኩ ማለት ነው። ግን ምን አለ መሰለሽ አሁን የአንቺን እንደዚህ ሳየው የታችኛውንም ለማየት ፈለግኩ። ማለት እንዲህ ከለሩ ምን አይነት ከለር ነው የሚለውን ነው። ዘሴም ሽት ነው በቃ፣ ይህን አይቶ መገመት ነው። ረብስማ አንቺ እንዳለኩ ሰው ጥቁር ቋንጣ፣ የደረቀ ቋንጣ፣ የስለኩ የብዙ ሰው ቅድስ፣ ቅድስት እሺ። ግን ዋክስ የሚጠቀመን ሰው አይጠቁሩበትም መሰለኝ ይሆናል። እኔ ደግሞ ሰውነቴ ላይ እግዚአብሔር ያለ አግባብ አይደለም ፀጉር የፈጠረው ብዬ ቂጤ ላይ ቢበቅር ራሱ ፀጉር አሳድጋለሁ። የወንድ ልጅ እዚህ ጋ ሲኖሩ አይመቸኝም። ደረት ላይ ላሳይሽ፣ እኔ ደግሞ ትተኝበታለሽ። ቅድስት፣ አንቺ ልጅ አገረድ ስለሆንሽ አይንሽን እንጨፍ ኧረ፣ እኔም ልጅ አገረድ ነኝ። መሆን የሲምቱ ነው። ብዙዎቹ አየሽም፣ ምን ያደርግ ሲክስ ፓክ የለማ በቆም ትደነግጫለሽ። እንዲህ ብል አይታይሽ ማይ አለ ግን